እዚህ ዛሬ በዚህ መልኩ እንድንሰበሰብ የተፈለገበት ዋናው ምክንያት፣ እዚህ ላይ ዛሬ ተሰባስበን የምንገኝ በዩኒቨርሲቲ ውስጥ በትልቅ ኃላፊነት የምንሰራ ሰዎች ነን። ሁላችን በዚህ ኬፒአይ ላይ በአንድም ይሁን በሌላ አስተዋጽኦችን ከፍ ያለ ነው። ስራውን ከሰራ ስራውን ካልሰራን ደግሞ እንደ ተቋም ብዙ ነገር ያስከፍለናል እና በዚህ መልኩ የዚህም የኬፒአይ ፊርማ እንዲሆን የፈለግንበት ዋናው ዓላማ ኢምፖርታንት መልክቶችን ለማስተላለፍ ነው። ስለዚህ እንግዲህ እንደምታውቁት ዘንድሮ የዓለም አቀፍ የዩኒቨርሲቲዎች ደረጃ ወጥቷል። ብዙ ጊዜ አይታችሁ እንደሆነ የአርባ ምንጭ ዩኒቨርሲቲ ከሀገር አቀፍ ካሉ ዩኒቨርሲቲዎች ደረጃ ብዙ ጊዜ ስታዩ አንዳንዴ አስራ ሦስተኛ አንዳንዴም ብሎ ጥሩ ከሆነ ዘጠነኛ ይሆን ነበር። ዘንድሮ አይታችሁ እንደሆነ ሰባት መተላል ስለዚህ እንደ ተቋም እንደ አርባ ምንጭ ዩኒቨርሲቲ ይህንን ደረጃ በቀጣዮቹ ሁለትና ሶስት ዓመታት ውስጥ ኢትዮጵያ ውስጥ ካሉ ከፊተኞቹ ሶስት ዩኒቨርሲቲዎች ተርታ መሆን እንፈልጋለን። ይህንን ደግሞ ዝም ብሎ መሆን እንፈልጋለን ብቻ ስላለን እንሆናለን አንሆንም ከሰራን በትክክልም መሆን እንችላለን የሚለውም ብዙ ተስፋ ሰጪ ምልክቶችን አይተናል። በጋራ ሆነን ብንሰራ በአጭር ሰዓት ውስጥ እንግዲህ ሰባተኛ ስታተስ ላይ ገብተናል። በቀጣዩ ሁለት እና ሶስት አመታት ውስጥ ይህንን ስታተስ ኢትዮጵያ ውስጥ ካሉ በአለም አቀፍ ካሉት ሳይሆን አትሊስት ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች ከአንድ እስከ ሶስቱ ተርታ ውስጥ የማንገባበት ምክንያቶች የሉ፣ ግን የሁላችንም ኮሚትመንት እጅግ በጣም ወሳኝ ነው። ለዛም ነው ዛሬ ስብስቡ እንደዚህ እንዲሆን የተፈለገበት ዋናው ምክንያት። ምክንያቱም ፕሬዚዳንት ከኮሌጅ ዲኖች ጋር ኬፒአይ ተፈራርሞ ሄደ ከዛስ በአግባቡ መረጃዎች ወደታቸው ይወዳል። አሁን ልቅ አድርገን ነው እነዚህ ኬፒአዮች ዘንድሮ የምንሰራ አንድ በአንድ መጨረሻ ላይ እንደ ተቋም ኮሌጆችን ኢቫሉዌት እናደርጋለን። ስለዚህ እኛ እንደ ከፍተኛ ተቋም ኮሌጆችን በተሰጣቸው ኬፒአይ መሰረት ስለመስራታቸው ኢቫሉዌት እናደርጋለን፣ አንድ ነጥብ እንሰጣለን፣ ውጤታቸውን እናሳውቃለን። በተመሳሳይ ትምህርት ሚኒስቴርን ለእኛ እንደ ዩኒቨርሲቲ ከስምንቱ ዩኒቨርሲቲዎች ጋር ነው የምንወዳደረው። ከስምንቱ ዩኒቨርሲቲዎች ጋር ተወዳድረን የምናመጣውን ነጥብ መጨረሻ ላይ ይሰጠናል ማለት ነው። ስለዚህ የዩኒቨርሲቲው ብቻ ሳይሆን ይህንን ኬቢአይ ሁሉም ዛሬ ላይ እንግዲህ እስከ ማስተባበሪያዎች አላችሁ፣ ትምህርት ክፍሎች አላችሁ፣ የሁላችንም የጋራ ለማድረግ ነው። በዚህ ደረጃ ተሰባስበን የምናወራበት ዋናው ነገር ማለት ነው። ስለዚህ አሁን ከኛ ምን ይጠበቃል ለምሳሌ ፕሬዚዳንት ከምክትል ፕሬዚዳንቶች ላይ ይፈራረማል። ምክትል ፕሬዚዳንቶች ከድኖች፣ ከዳይሬክተሮች፣ ከሌሎች ይፈራረማል። እዛ ጋር መቆም የለበት ነው፣ አደራ። ይህ አንዱ ኤቫሉዌሽን ክራይሲስ፣ እያንዳንዱ ኮሌጅ ወደ የትምህርት ክፍሉ ማውረድ አለበት። ትምህርት ክፍሉ ደግሞ ወደ መምህራን ማውረድ መቻል አለበት። ጥሩ ፍንጮች አሉ የምላችሁ፣ ከሰራን ለመቀየር፣ ከሰራን አርባ ምንጭ ዩኒቨርሲቲ ኢትዮጵያ ውስጥ ካሉ ቶፕ ዩኒቨርሲቲዎች አንደኛ፣ ሁለተኛ፣ ሶስተኛ አሁን ብላችሁ አታስቡ። በእርግጠኝነት ነው መነግራችሁ ሁላችንም ከሰራክ እናሳካለን። ይህንን ማድረግ ከሁላችንም ግን ይጠበቃል። በተደጋጋሚ የምናገረው ሁለት ሶስት ሰው ስለሰራ ማሳካት እንችላለን ብዬ አላስብም። ሁላችንም ግን በቃ የሚጠበቅብንን ማድረግ ከቻለን ስታፎቻችን፣ በዚህ ስታተስ ላይ ያለው ስታቶቻችንን አፕሮች አድርገን ለዚህ ተቋም ሁሉም ሰው ተቆርቁሮ መስራት ቢችል ይሄን ተቋም መቀየር ይችላል እያስባለውና ይህንን በደንብ እንድትይዙልኝ ይፈልጋለሁ።